ሰላም ሰላም፣ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ በአዲስ ስራ ብቅ ብለናል። በእጅ ስራ ዳንቴል ነው የሚባለው አይደል? ዳንቴል አይደለም። በእርግጥ ይሄ እንደ ዳንቴል በኪሮሽ የሚሰራ ሳይሆን በእጅ የሚጠላለፍ የአልጋ ልብስ ነው። ይህንን ጀምሬው ነው ማለት ጀምሬ መስራት ጀምሬ ያለሁኝ። ያችሁት ይሄ ከውስጥ ነው፣ እኔ ደግሞ ከላይ ነው። በጣም ሲያልቅ በጣም ያምራል። መሰረቱ ገና መጀመር ነው። ያው ሲያልቅም እንዳሳያችሁ ብዬ ነው። ሲጀምር እንትል ያልኩት አጋጣሚ ይህንን ጀምሬ እኔ በሶስት ነው እየሰራሁት የነበረው። አለቀብኝ ማለት ነው። ያው በጣም ትልቅ ተሰርቷል፣ ግን የጻን ልጅ ነው። እሺ የጻን ልጅ አልጋ ልብስ ነው ያችሁት እና በመሀል እንትሉ አለቀብኝ ማለት ነው። ክሩ ያው ክሩ ደግሞ ከሽን ነው ተጠልቦ የሚመጣው። እንደገና ነገሪያቸው ሽን ጠልበው አምጥተውልኝ ነው ማለት ነው። ትላልኩትኝ ሲያልቅ ደግሞ የእውነት በጣም የሚያምር ይመስለኛል። ያው አብረን ምና ይሆነዋል እንግዲህ ሲያልቅ መጨረሻውን አብረን እናየዋለን ማለት ነው። የእውነት በጣም ያምራል። እንደዚህ ተጠልቦ መጣልኝ። አልቆ ነበር ነገር ማግን ሲመጣ ራሱ እንትን ብሎ ነው የሚመጣው። ማለት ፈትቼ ላሳያችሁ እንዴት እንደሚመጣ እኮ ላሳያችሁ። አያችሁ፣ እንደዚህ እንዲህ ነው ተጠምጥሙ የሚመጣውና፣ ክሩ ግን አያምርም። የሆነ ድብልቅልቅ ያለ ከለር ስለሆነ እኔ ተመችቶኛል። የእውነት ነው ምላችሁ በጣም ያምራል። ግን ይሄም አይበቃኝም ያው ገና ይህን ስጨረስ ደግሞ ይጠለባል፣ ድጋሞሽ ይታዘዛል እንጂ ይህም አይበቃም፣ ግን በጣም ያምራል። ይሄ ምንድነው የሚባል ድብልቅልቅ ያለ ከለር ድንግል ነው ነገር አንዳንዴ፣ በእንደዚህ አይነት ስራ ላይ ያው እንትሉ ካላችሁ ራሳችሁን ሌላክስ አርጎ እኔ ደስ ይለኛል እንደያን ነገር ስሰራ፣ ምክንያቱም ምንም ነገር ማሰብ አልችልም፣ ምክንያቱም ማሰብ አልፈልግም ትኩረት እዚህ ላይ አደርጋለሁ፣ እና ደስ ይለኛል በእንደዚህ አይነት ነገር መጠመድ ማለት ነው። እና ባላችሁ ትርፍ ጊዜ የማዳም ቅመሞች መስራት ከፈለጋችሁ ይህን አልጋ ልብስ ሞክሩ ትላለኝ። ያው ሲያልቅ መጨረሻውን አሳያችኋለሁ። ገና አሁን ጀምሬዋለሁ። እንደዚህ ነው፣ በጣም ቀላል ነው። የሚገርማችሁ ሲሰራ ይሄ እንደዚህ ግልባጩ በዚህ ጋር ግን ተላይ ነው። ያው ሲያልቅ ለመስራት እኔም ተለቅ ሲል ነው። እሺ ለመቅረጽ የሚመቸኝ መቅረጽ አልችልም። ና በኋላ ላይ ግን ሳጠላልፉ አሳያቸዋለሁ እንዴት እንደሚጠላለፍ ይጠላለ ማለት ነው። እና ከወደዳችሁት ሞክሩት ብዙና ሞክሩት። በእውነት ሪላክስ ታደረጉበታላችሁ። ቁጭ ስለኔ አሁን እንደዚህ ከዚህ ጋር ታገላለሁ። ደስ ይላል የእውነት ደግሞ በጣም ነው የምትፈጥኑት። ማለት እኔ በሶስት ነው የምሰራው፣ በሶስት ስላችሁ ይሄ ይታያቸዋል እንደዚህ ሶስት ማለት ነው። አሁን ይሄ ሁለት ነው አይደል? ከዛ ሌላ ሶስተኛ ግን አሁን ስለመጣልኝ ምን አረጋለሁ? በአራት አደርገዋለሁ። ልክ እንደዚህ ማለት ነው። በአራት ሰራለሁ። እና በጣም የሆነ አሪፍ ነው። ሞክሩት፣ ፋሚሊ ትወዱታላችሁ በጣም ቀላል፣ በጣም ቀላል። ማንም ሰው ሊሰራው የሚችል ሙያ የማይጠይቅ ነው። መሰረታችን ላይ አንዴ ካያችሁት ማናችሁ መስራት ትችላላችሁ። ሙያ ምናምን የሚያስፈልገው ነገር አይደለም ማለት ልምድ የሚያስፈልገው አይደለም እና ለዛ ነው ወዶቼ ከሼን ላይ ጥለቡና ሞክሩት። ስቲክ ክሩቀ ስቲ ስንት ነው? ሜድን መቸም ቻይና የማታመርችው ነገር የለም። የሚገርማቸው አንዱ 15 ብር ነው። ይሄ 15 ብር ነው። ሶስት ገዛች ስንት ማለት ነው? 30፣ 45 ብር ማለት ነው እና በጣም አሪፍ ነው። ጠለቡ ጠለቡና ተለማመዱበት ቤታችሁ ቁጭ ስትሉትም ራሱ የምትለብሱት ልብስ ይሆናል። ያልጋ ልብስ ብቻ ሳይሆን እንደ ፎጣ መጠቀም ትችላላችሁ። በጣም ይሞቃል፣ በተለይ በብርድ ሰዓት። ያችሁት ጥጥ ነገር ነው። ድብልቅልቅ ያለም ከለር ስለሆነ በጣም ያምራል። በዚህ ላይ ደግሞ ነጭ ከለር የሆነ ጥቁር ከለር ቀላቅለውበት ቢሆን በጣም ውበት ይኖረው ነበር። ነጭና ጥቁር ቢገባበት ማለት ነው። ግን ያምራል። ይሄ ራሱ በራሱ ሶስት አይነት ከለር ማለት ነው፣ አራት አይነት ከለር ማለት ነው፣ አራት አይነት አምስት አይነት ከለር ነው። በጣም ያምራል። አውዶቼ ከወደዳችሁት ግዙና ክሩን ጀምሩት ማለት ነው። ጀምሩ መስራት። በጣም የእውነት ራሳችሁን ቢዚ ታደርጉበታላችሁ። ምንም ነገር በቃ ቁጭ ባላችሁ ሰዓት የተወሰነ ሰዓት ቢጀምሩት የሚሰራ ነገር ነው እና ጊዜ ያላችሁ ቤቶቼ የእውነት አይምሯችሁ ነው እራሱ እንዴት እንትል እንደሚለው፣ በቃ ምንም የሚያጨናንቅ ነገርም ምንም ቢኖር በዚህ ትጠመዳላቸው፣ በቃ አይምሯችሁ ነፃ ይሆናል ማለት ነው። እንደዚህ አይነት ነገር ላይ ትኩረት ስታደርጉና ቶቼ ከወደዳችሁት ግዙና ተጠቀሙበት። ላለውን ክሩ ይህን ይመስላል። ነክረ አዛችሽ ይህን ላይ ነው። እዘዙና ሱፐር ማርኬትም ሊኖር ይችላል። በመሰራታችን ላይ የትኛውን ማርኬት ላይ ታገኙታላችሁ አዛችሁ መግዛት ትችላላችሁ ማለት ነው እና ግዙና ቶቼ ተለማመዱ። የማትችሉ እራሱ ተለማመዱበት ግዙ ምክንያቱም በጣም ሲምፕል የሆነ ነገር ነው አሰራሩ በጣም ቀላል በእጅ ብቻ የሚሰራ ነው ጌሮሽ አያስፈልግም ምንም አያስፈልግም ማለት ነው በእጃችሁ ብቻ የሚሰሩት ነው እና ተለማመዱበት ግዙ እናላችኋለሁ ውዶቼ ሲያልቅ ደግሞ መጨረሻውን አብረን እናያለን ማለት ነው እና የዛሬው ቪዲዮ በዚህ መልኩ ነው የመጣሁት። የወደዳችሁት፣ ላይክ አድርጉ፣ ኮሜንት አድርጉልኝ፣ አስተያየት ጻፉልኝ። ወዶች ነበረን ቆይታ፣ በጣም አመሰግናለሁ። በዛውም ቡና እንጠጣ፣ ያው የአረቦች ቡና ነው ታዲያ። የምጠጣው ቡና ስላችሁ ደግሞ ቡናና ኬክ አቅርቤ ያለሁ እየሰራው ጠጣ ማለት ነው እና ኑ ቡናን ጠጣና ዳንቴል እንስራላለውኝ ዳንቴል ሳይሆን የአልጋ ልብስ ነው ያው እንደ ዳንቴል ቢሆንም የአልጋ ልብስ ነው አመሰግናለው ቶቼ ተወደዳችሁት ተጠቀሙበት መልካም ቆይታ